መንግስት የአገሪቱን የጸጥታ ሰራተኛና ሰራዊት በሙሉ በጠቅላይ ሚኒስትሩ ትእዛዝ ስር እንዲገቡ አድርጎ የሚያካሄደውን ዘመቻ እንደ ዳንኤል ክብረት ያሉ ቤተ መንግሥተኞች በሁለት አካላት መካከል የሚካሄድ ውጊያ አይደለም እያሉ ናቸው። ተፋላሚ ከሌላችሁ ለምን አዋጅ አወጃችሁ? ስለምንስ ሕዝብን ህዝብን ማስራብና መግደል መረጣችሁ? ለሚለው ጥያቄ ግን የሚመልስ አንደበት የላቸውም። እነሱ ዛሬም አታውርዱን ከሚሉት ምቾት ላይ ናቸውና ስለሚራቡ አንጀቶች፣ ስለሚሞቱ ነፍሶች ሲጨንቃቸው አልታየም። ትናንት አንድ ሚሊዮን ነፍሶችን ለመቅጠፍ ኑ ከምድረ ገጽ እናጥፋ ብለው መዝመታቸውና ማዝመታቸው ያላስቆጫቸው ነባር ተደማሪዎች አሁንም የህዝብን ብሶት እየሞቁ የአገርን ውድቀት እያፋጠኑ አሉ። ትናንት ፋኖና የአብይ አህመድ ሰራዊት በጋራ ዘምተው በትግራይ ንጹሐን ላይ በፈጸሙት ወንጀል የተከፋ የሚመስለው የዓለም አቀፉ ማህበረሰብም ይባባሉ ያለ ይመስል በዝምታ እያየ ነው። ስለ ጉዳዩ የሚዘግቡ መገናኛ ብዙሃንም ጥቂት ናቸው። ትናንት አልጀዚራ ያስተላለፈው ኢንሳይድ ስቶሪ ዝግጅት ከጥቂቶቹ አንዱ ነው። በእርግጥ ቴሌቪዥኑ የልሂቃንን ጥያቄ እንጂ የህዝብን ብሶትና ሀሳብ ጉዳይ አላደረገውም። ትናንት አብይ ነብይ እያሉ ከጠቅላይ ሚኒስትሩ ጎን የተሰለፉ ኃይሎች ያዋለዱት ጦርነት ግን የብዙዎችን ነፍስ እየቀጠፈ ነው። በዚህ ዝግጅት ይህንን የአልጀዚራን ፕሮግራም ለእናንተ ለተከታታዮቻችን በሚመች መልኩ አሰናድተን እናቀርበዋለን። ቴሌቪዥኑ ትናንት በአንድ ግንባር ተሰልፈው ትግራይ ላይ እንዳልዘመቱ ዛሬ ምን አጣላቸው? ፋኖን የሚያስታጥቀው መንግስት አልነበረም ወይ? ዛሬ ምን ተፈጠረ? ወዘተ የሚሉ ጥያቄዎችን ያነሳል። ኢንሳይድ ስቶሪ ላይ የቀረበው ፕሮግራም ዋትስ ቢሃይንድ ዘሌተስት ፋይቲንግን ኢትዮጵያ የሚል ርዕስ ተሰጥቶታል። ከሰሞነኛው የኢትዮጵያ ውጊያ ጀርባ ያለው ምንድን ነው እንደማለት። ዝግጅቱ ሶስት ሰው ሰዎችን አሳትፏል። ከብልጽግናው መንግስት ወገን ከማል መሐመድ አሉ። ከማል መሐመድ ከዚህ በፊት በዚህ ፕሮግራም ላይ ቀርበው አብይ ወደብ ሊያመጡ አቅደዋል የሚለውን ጉዳይ መደበኛ ሚዲያዎች ካልዘገቡት አላምንም ያሉት ሰው ናቸው። የፓርላማ አባልም ናቸው። ብልጽግናቸውን ወክለው ከጅጅጋ ተከስተዋል። ፋኖን ወክለው ለታጣቂ ቡድኑ ሊከራከሩ የቀረቡት ደግሞ በአሜሪካ የአማራ ማህበር ሊቀመንበሩ ቴዎድሮስ ትርፌ ናቸው። በአፍሪካ ቀንና በኢትዮጵያ ጉዳዮች ምርምር በማድረግ ይታወቃሉ የተባሉት ዮሐንስ ወልደ ማርያም ደግሞ የአካዳሚውን ዓለም ሀሳቦች ይዘው ሊሞግቱ ከኒውዮርክ ቀርበዋል። እንድትከታተሉት በመጋበዝ ወደ ፕሮግራሙ እናብራ። ይህ የኢትዮ ፎረም የጎፈንድሜ አካውንት ማስታወቂያ ነው። ጣቢያችን ለአድማጭ ተመልካቾቹ መረጃዎችንና ትንተናዎችን እያቀረበ አራት ዓመታትን ተጉዟል። አሁን ደግሞ የስርጭት አድማሱን ለማስፋት የሰው ኃይሉን ለማብዛትና የቴክኖሎጂ አቅሙን ለማሳደግ እንቅስቃሴ ጀምሯል። በቀጣይም መረጃዎችን በብዛትና በጥራት ለተመልካቾቻችን ለማድረስ የጀመርነውን ስራ ማገዝ ለምትፈልጉ ሁሉ ይህ የጎፈንድሚ አካውንት ተዘጋጅቷል። በመሆኑም የምክንያታዊነት ድምፅ የሆነውን ኢትዮ ፎረምን ለማገዝ ለምትፈልጉ ሁሉ ከዚህ ጥንቅር አስተያየት መስጫ ላይ የጎፈንድሚ አካውንቱን አስቀምጠናል። በኮመንት መስጫው ላይ የተቀመጠውን ሊንክ በመክፈት ድጋፍ ማድረግ እንደምትችሉ ስንገልጽላችሁ ለምታደርጉት አበርክቶ አስቀድመን በማመስገን ነው። ኢትዮ ፎረም የምክንያታዊነት ድምፅ። አልጀዚራ ዝግጅቱን የጀመረው በአምናው የትግራይ ጦርነት ጥምረት የነበራቸው የፋኖ ታጣቂዎችና የመንግስት ወታደሮች ዛሬ ምን ገጥሟቸው ሌላ ውጊያ ከፈቱ የሚለውን ጥያቄ በማንሳት ነው። የፕሮግራሙ አዘጋጅ አንድሪያን ፈኒጋን የአሁኑ የኢትዮጵያ ጦርነት ተረኛ የአማራ ክልል መሆኑን ያነሳና ፋኖ በሁለት ዓመቱ የትግራይ ጦርነት አብሮት በዘመተው ሰራዊት ላይ ተነስቷል በማለት ያትታል። በመቀጠልም መንግስት ፋኖ ከስልጣን ሊያባረኝ ነው በማለት ብልጽግና የተናገረውን የደህንነት ኃላፊውን ጠቅሶ ያስቀምጣል። አዘጋጁ በአንድ ወገን ሆነው የዘመቱት ፋኖና መከላከያ ዛሬ ለሞት የሚፈላለጉበት ምክንያት ጠቅላይ ሚኒስትር አብይ ታጣቂ ኃይሉን በእርሳቸው ቁጥጥር ስር ለማድረግ መነሳታቸው ሆኑን ያብራራል። ይህ ደግሞ በፋኖ በኩል በጎረቤቶቻችን ያስጠቀናል የሚል እምነት እንዲያድር አድርጓል ይላል። መንግስት ለአገራዊ አንድነት በሚል ሰበብ 11ንም ክልሎች ልዩ ኃይሎቻቸውን ወደ ፌዴራል የጸጥታ ተቋማት እንዲያስገቡ ሲጠየቅ በአማራ ክልል በኩል ግን የክልላችን ደህንነት አደጋ ውስጥ ይጥላል በሚል አሉታዊ ምላሽ እንደተሰጠውም ይገልጻል። ከኬንያ ናይሮቢ ባልደረባውን አስገብቶም አሁናዊ የጦርነቱን ሁኔታዎች እንድታብራራለት ጋብዟል። በዚህም ጦርነቱ በአስቸኳይ ጊዜ አዋጅ ታጅቦ መቀጠሉን፣ የሰዓት ላፊዎች መጣላቸውን፣ እንቅስቃሴ መከልከሉን፣ ኢንተርኔት መቋረጡንና መቆራረጡን በዚህም ምክንያት መረጃ ማግኘት አስቸጋሪ መሆኑን ታብራራለች። ስለ ተፋላሚዎቹ ስታብራራም ፋኖ መደበኛ አደረጃጀት የሌለው ኃይል መሆኑን፣ በትግራዩ ጦርነት ጊዜ ከመንግስት ወገን ሆኖ መዝመቱን፣ መንግስት ለታጣቂ ኃይሉ መሳሪያዎችን ይሰጠው እንደነበር፣ አሁን ጦርነት የተጀመረውም እነዚህን ታጣቂ ኃይሎች ትጥቅ ለማስፈታት እንቅስቃሴ በመጀመሩ መሆኑን ታነሳና ትቀጥላለች። አነጋገርኳቸው የምትላቸውንና በጦር ቀጣና ውስጥ ይኖራሉ ያለቻቸውን ሰዎች ዋቢ አድርጋ ስታብራራም ያለው ሁኔታ አስፈሪና ወዴት እየሄደ እንደሆነ እርግጠኛ መሆን የማይቻልበት መሆኑን ታነሳለች። እዚያ አንድሪያ እንግዶቹን አስተዋውቆ ቀዳሚ ጥያቄውን በአሜሪካ የአማራ ማህበር ፕሬዚዳንት ለሆኑት ለፋኖ ተከራካሪ ለአቶ ቴዎድሮስ ትርፌ በማቅረብ ይጀምራል። ብዙዎች ከኢትዮጵያ ውጭ ያሉ ሰዎች ፋኖ ከጠቅላይ ሚኒስትር አብይ ጎን ቆሞ የእሳቸውን ፖሊሲና የውጊያ አጀንዳ በመቀበል መዋጋቱን የሚያውቁት አይደለም። አይደለም ይህ የተሳሳተ መረዳት ነው። የምዕራቡ ዓለም ተመልካቾችም እንደዚህ ያስባሉ። ፋኖና የአማራ ልዩ ኃይል በትግራይ ጦርነት የተሳተፉት ራሳቸውን ለመከላከል ነበር። ምክንያቱም በህወት በተለያዩ አቅጣጫዎች ወረራ ተፈጽሞባቸው ነበር። ስለዚህ አብይ አህመድን ለመደገፍ የተደረገ ዘመቻ ተደርጎ መነገሩ ስህተት ነው። አብይ ወደ ስልጣን ከመጡ በኋላ በአማራ ህዝብ ላይ ጥቃት ሲፈጸም ነበር። በርካቶች በጠቅላይ ሚኒስትሩ የትውልድ ክልል ውስጥ አማራ በመሆናቸው ተገድለዋል። ሚሊዮን አማሮችን በማንነታቸው ምክንያት ከኦሮሚያ ተፈናቅለዋል። ይህ ሁሉ የሆነው በሳቸው መንግሥት ነው። አሁን ደግሞ ይህ በአማራና በኦሮሚያ ክልሎች እንዲሁም በአዲስ አበባ ቀጥሏል። በአዲስ አበባ በርካታ አማሮች ንብረታቸውን ተነጥቀው ቤት አልባ ተደርገዋል። የአሁኑ ጦርነት የተጀመረው አብይ ብቻቸውን የህገ መንግሥታዊ በሆነ ሁኔታ የአማራን ህዝብ ሳያማክሩ የአማራን ልዩ ኃይል ትጥቅ ለማስፈታትና ለመበተን ሰራዊት በመላካቸውና ፋኖን በማጥቃታቸው ነው። ከዚህ ጎን ለጎን ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተከራካሪዎችና ወጣቶች ይታሰሩ ጀመር። በአዲስ አበባ ብቻ አራት ሺህ አማሮች ታስረዋል። ይህ አብይ አህመድ በአማራ ህዝብ ላይ ያወጁት ጦርነት ነው። በዚህ ምክንያት የአማራ ህዝብ ለህልውናው እየተዋጋ ነው። This is a war started by Abiy Ahmed Ali against the Amhara people and the Amhara people are just simply fighting for survival. አቶ ቴዎድሮስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የአማራ ህዝብ ተደጋጋሚ ጥቃት እንደደረሰበት በዚህ መልኩ በቀዳሚነት አብራርተዋል። ይሁን እንጂ እንደሳቸው ያሉ የአማራ ህዝብ ጥቅምና ፍላጎት ያገባናል የሚሉ ሰዎች የጠቅላይ ሚኒስትሩን አገዛዝና ጦረኛ ፖሊሲ ለአምስት ዓመታት የደገፉበትን ምክንያት ጋዜጠኛው ለአቶ ዮሐንስ ወልደ ማርያም ያቀርበዋል። አብይ አህመድ ወደ ስልጣን ከመጡ በኋላ ገና በመጀመሪያው ቀን የፓርላማ ውሏቸው ባሰሙት ንግግር የአማራ ህዝብ ደግፏቸው ነበር በመጀመሪያው ቀን ንግግራቸው የቀደሙ ስህተቶችን እውቅና ሰጥተው ለማረም እንደሚሰሩ ሲገልጹም ሆነ የወሰንና የማንነት ጉዳዮች መፍትሄ እንደሚያበጁ ሲናገሩ በአማራ ህዝብ ተደግፈው ነበር ከዚያ በኋላ ምን ተፈጠረ አብይ አህመድ ም ፓወር ስፐክትድ ም ቢ አብይ ወደ ስልጣን ሲመጡ አሻንጉሊታችን ይሆናል ብለው ጠብቀው ነበር። ሰውየው ግን ለማንም የሚሆኑ አይደሉም። ለአማራም በለው ለኦሮሞ፣ ለማንም ውግንና የሌላቸው ሰው ናቸው። የእሳቸው አልፋና ኦሜጋ ስልጣን ነው። በምንም ዋጋ በስልጣን ላይ መቆየት ነው ፍላጎታቸው። ሚሊዮን ሰዎች አልቀውም ቢሆን ስልጣናቸው እስካልተነካሽ ድረስ ምንም አይመስላቸውም። አለም ቢንጫጫ ማንም ቢጮህ ማንንም አይሰሙም። አሁን ጭራሽ ጎረቤት ሀገርን ስለመውረር እያሰሉ ናቸው። ከሌላ ሀገር ሌላ ግዛት ስለማምጣት እያወሩ ነው። So within five years, he has polarized the country. ስለ ባለፉት አምስት ዓመታት ስናወራ ጠቅላይ ሚኒስትሩ ጽንፈኝነትን አባብሶታል፣ አገሪቱን ከፋፍሏታል። እንደ እውነቱ ከሆነ አገሪቱ እየቀጠለች የነበረው በምዕራባውያኑ የፖለቲካና ወታደራዊ ገዛ ነው። ኢትዮጵያ የአፍሪካ ቀንድ ኮከብት ባህል እንደነበረ አውቃለሁ። ትክክለኛው መገለጫዋ የአፍሪካ ቀንድ አተራማሽ ሀገር የሚል መሆን ነበረበት። አሁን አገሪቱ በመበታተን አፋፍ ላይ ነች። አሁን ተራው የብልጽግናው ሰው ነው። አቶ ከማል መሐመድ ከጅጅጋ ተሰይሟል። ተሰይመዋል። ጋዜጠኛው ከእንግዶቹ የሐሳብ ምን ተገነዘቡ? በእርግጥ አገሯ ልትበታተን ነው ሲል ነበር የጠየቃቸው። እሳቸውም የብልጽግና ቃላትን ይዘው ያለቃቸውን ንግግር ተውሰው ኢትዮጵያ በታሪኳ ታይቶ በማይታወቅ የአንድነት ጎዳና ላይ ነች ብለው ጀመሩና አለቃቸውን ወደ መከላከል ገቡ። አገሪቱ በአንድነት ጎዳና ላይ ነች። እንዲህ ያለስ አንድነት በአገሪቱ ታይቶ አይታወቅም። እውነት እንነጋገር ከተባለ የትግራይ ጦርነት በሰላም መጠናቀቁ ትልቅ ምርታ ነው። አሁንም በጥሩ ሁኔታ ነው ያለኑ የአማራ ክልሉ ግጭትም አሁን በታወጀ የአስቸኳይ ጊዜ አዋጅ መሰረት ወደ ሕግና ስርዓት ይገባል ብዬ ተስፋ አድርጋለሁ። ቀደም ሲል የተናገሩት እንግዶች በቀጥታ ጠቅላይ ሚኒስትሩን ኢላማ ያደረገ ንግግር ነው ያቀረቡት። አንደኛው ተናጋሪ የአማራ ሕዝብን ጠቅላይ ሚኒስትሩ ትኩረት አድርገውበታል ብለዋል። እዚህ ጋር ማንንም ግለሰብ አጀንዳ ማድረግ የሚጠቅም አይመስለኝም። የአማራ ህዝብ ዲሞክራሲያዊ በሆነ መንገድ በመረጠው ክልላዊ መንግስቱ አማካኝነት ፌዴራል መንግስቱን ጣልቃ እንዲገባ ጠይቋል። የፌዴራል መንግስትም ለዚህ ምላሽ ሰጥቷል። በዚህ ሂደት ውስጥ ጠቅላይ ሚኒስትሩ ብቸኛ ተዋናይ አይደሉ። እንዲያም ሆኖ የአገሪቱ መሪ መሆናቸውን አላጣሁትም። አሁን የፌዴራሉ መንግስት የክልሉን ሰላምና ጸጥታ ለማስፈን እየሰራ ነው። ከዚያም የአማራ ህዝብ ወደሚታወ